ፈተጋጃችሁ በኋላ በማካከላቸው ሕቁቅ እንዳለ ማወቅ ይኖርብናል። ሕቁቅ አለ። እሕትራሙ ረጁል ሊዘውጀት ባል ሚስቱን ማክበር አለበት። እንደ ጨውቅል ማማታት አለ። ወለቀር ከረምና በኒ አደም ክቡር ናት። በኒ አደም የተባለ ሙስከብት አለ። የልጆችህን ናትናት ያንን እሳት ያበረደችልህ እሷ ናት። ሰይድ ዑመር ኃይለኛ ሚስት ነበረች። ያን ኃይሏን ይችሉ ነው አለ ዑመር። ሸይጣን በዚህ ሲመጣ በዝሸቸው ሚሄር ነው ዑመርን። እንኳን ሴትና አንድ ሰሓባ ሚስቱ ከፋችበትና የሰይድ ዑመር ስሞታ አናገራለሁ ብሎ ሲሄድ ጊዜና የሰይድ ዑመር ሚስት ዑመርን ታንገራታቸዋለች ደጃፍ ላይ ደርሶ ሽልክ ብሎ ይመለሳል። ዑመር የገዛ ሚስቱን ያልቻለ እኔ ምን ይሸመግለኛል ብሎ፣ በዚህ ጊዜ ድምፁም ሰምቶ አለ ካሳቸው በከሊ አይደለም ወይ? ያው ው ለምንድነው የተመለሰው? ምን ሰምቶ ነው የተመለሰው? ለጉዳይ ነበር የመጣሁት። ነገሩ ማ ስለሆነ ነው አላ ምንድነው ጉዳይ አሉ። እኔ ሚስቴ አሸንፋኝ አስቸግራኝ ተበቅሩልኝ ያለው ብዬ ነበረ። በመጣ አንቱ ሚስቱ እየላጠችው ነው አለ። ና ስምን አሉ ጥሩማ። እኔ ዑመር ታቅኛለህ። ዑመር ብን ኸጧብ ታቅቸው ምን እንደሆነ ነቢያኪን ለ ሰላት ወሰላም አንተ በዚህ የመጣ እንደሆነ ሸይጣን በዚህ ሴስቶ ሄዳ አለ። ታውቃለህ ሴት የምታሸንፈኝ አለች፣ ግን አንድ ነገር ትችልልኛለች። አንድ ጠባዋ ልቻል ብዬ ነው። እሷ ሶስት ነገር ትችልልኛለች፣ ስሜቴን ታበርድልኛለች። አንደኛ እኔ ጨርቄን ለማጠብ ጊዜ የለኝም፣ በፍርድ ቤት መስሁን ነኝ። ጨርቄን ታጠብልኛለች። ሶስተኛ አብስዬ ለመብላት ጊዜ የለኝም፣ መስሁን ነኝ በህዝብ ስራ የተገኘችውን ቁርስ አብስላ ትጠብቀኛለች እነዚህን ሶስቶቹ ስለቻለችልኝ አንድ ጠባዋለች አላት ብዬ እንጂ ዑመር ታቀኛለህ፣ ማን እንደሆነ አይ ይህን ማ ሶስቱ የደም ሚስት ታደርጋለች። አ ቻላት። እንግዳት ያው ነው ዑመር ብኑ ዓብድልዐዚዝ አልኸሊፈቱ አልኻሚስ የሚባለው ተውየ አዕደሉ በኒ መሪዋን የተባለው አምስተኛው ከሊፋ በመባል የሚታወቀው ዑመር ብኑ ዓብድልዐዚዝ በርበሬ የሆነች ሚስት ያለ አላቀች የምታጣቅ ዑመር ብኑ ዓብዱልአዚዝ እንግዲህ፣ ተቂት የሚባሉት አንደኛ ቁጥር የሚቆጠሩ ናቸው። ከመንግሥቶች ውስጥ ጀነራሎቹ ተሰበሰቡና እችን ሴት ለሰው የምትገባ አይደለችም፣ ይፍታት። ለሰው ተገቢ አይደለችም ማለት ነው። ምላሰኛ ናት፣ እንደ በርበሬ ታቃጥላለች። ምን እንደተባለው ነው፣ ደረቅ እንጀራ አሉ ድኩስ ነስነሳ፣ ብትበላ በላ፣ ባትበላ ለአንሳ፣ እንዳለው ነው። ደረቅ እንጀራ ድኩስ ነስነሳ፣ ብትበላበላ፣ በላ፣ ባትበላ ለአንሳ። ገብቷል? ደረቅ እንጀራ ድኩስ ነስነሳ፣ ብትበላበላ፣ በላ፣ ባትበላ ለአንሳ። ያን እኮ በርበሬን እንኳ በውሃ ብትፈልገው ምን አለ? ውሃ ብቻ ቅርብለት። እንደዛ ሆነባቸዋል። ምና ሉ ዑመር ብን ዓብድልዓዚዝ እርግጥ ነው ለእኔ የምትሆን አይደለች። ይህ የሚያስፈልገው አሚር ነው ንጉስ ነው። የሚበላው የሚጠጣው የሚለበሰው አስፈላጊውን ሁሉ አቅርቤላት፣ እኔ አልቻልኳት። ብፈታት አንድ የአሂድ አልታቃጠል አይደለም እኔው መቻል አለብህ አላህ እንደ ጠለብ የሚያስፈልገው ሁሉ አቅርብላት። እኔ ያስቻልኳት ሌላ ጅሀድ እንዳብቴ ድማ አቃጥላ ትገለዋለች። እኔው አላህ እንደ ሻብኝ መሸከም አለብኝ። እንግዲህ ሴቶች አላህ ሳበጃቸው እንደዚሁ ነው። ሳበጃቸው የቀረ የሆነ ጥንን ያሉ

እህቷ አይፈቅድለትም። ለአንተ ለባል አገላብጥ ድማ ትፈቅድላ መውዲዕ ሲር ማለት እዩ ማለት የሲር ጓዳ ናት። ሌላ እንግዲያ ቃላት ማ ሞልቷል እሱ ምስር እየቴን ነው። መውዲዕ ሲር ናት እሷ ያንተ ምስር እሷ ዘንድ ነው ያለው የእሷም አንተ ዘንድ ነው ያለው። ስለዚህ ነው አብራችሁ የተጫወታችሁ ምስጢር ሌላ ሰው እንዳታወራ እሷም አንተ ጋር የተጫወተች ሚስጥር፣ ሌላ ሰው እንዳታወራ ብሎ የተከለከለው ምክንያት የነው። ነው አንተ አቅማዳ የሚስጥር አቅማዳን፣ እሷም ለአንተ የሚስጥሩ አቅማዳ። ጻፈ ሚስጥሩን ማውጣት ማጋለጥ ነው። የሰው ልጆች የተለያዩ አህዋሎች አላቸው። ባለቤቱ ጋር ሲገናኝ ወዮ ወዮ በሚያልቀዋል ይድስተው ብዛት እኮ ነው። ወዮ ወዮ ወዮ በሚያልቀዋል። ያን እንግዲህ ባለቤት ናት እንጂ ተቆሚ አቆሚ አይደለም። ወይ አይነገርም፣ ምስጢር ማለት እኮ ነው እሱ። አሁን እንደዚህ አንድ ነገር አላት፣ እንደውም አይባል እንጂ ይሄን ሁሉ ምስጢር የምትወስደው ሳይቆም ማታ ያላችሁ የምስጢር ጓዳ ናት። እና ምስጢር እንዳታወጣ ጎረቤቶች እሱም ጎረቤት ሸረኛ አለ። ማታ ማታ ወየ ወየ ሲል ይሰሙታል። እሱ ንግዲህ ያው ድሮ አሞኒ ነው ብለው ለቀናት ሙታለች ምን ነው ሳለቅስ ታዲያ ታደርሱኝ አለ። አይ ነው ማታ ባለቤትህ ጋር ስትሆን ልብስ መስሎን ነው ያለው። ያ ምስጢር ማለት ነው። ሴትም እንደዚሁ በባል ላይ ሐቅ አላት። ባልም በባለ ምስጢር ላይ ሐቅ አለ። እነዚህን ከታተል ግዴታችን ነው።